የአማራፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር ሶስተኛ ራያ ሻለቃ ቃኝ ራያ ቆቦ ዞብል ተሮበር ላይ ታላቅ ጀብዱ ፈጸመ። በዋግኸምራ ምዶ ወርቅ ቀጠና በተደረገ ውጊያ ሻምበል መሪውን ጨምሮ ከአራት በላይ የአገዛዙ ወታደሮች ሲገደሉ የተማረኩም እንዳሉ ተገለጸ። የአማራ ፋኖ ብሔራዊ ኃይል በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ የህዝብ ግንኙነት መምሪያ በብርጌዱ ስር ከሚገኙ ሻለቃዎች ውስጥ አንዷ ከሆነችው ጭስ አባይ ሻለቃ ጋር ውይይት አደረገ። አንድ ወታደር አረቂ ቤት ተማረከ። የጄኔራል ተፈራ ጉዳይ አነጋጋሪ ሆነ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ከጎርጎራ ቲቪ ዝግጅት ክፍል የዘወትር ሰላምታችን ይድረሳችሁ። ጋዜጠኛ ፋኖ ደረበ መኮንን ነኝ። ከግዳጅ መልስና በእረፍት ጊዜ የኩሌም ዶትሮው የግንባር መረጃዎችን በማጋራት ላይ ይገኛሉ። ነባሩ ቻናላችን በመዘጋቱ የተነሳ ለሳምንታት መረጃ ሳንለዋወጥ በንቆይም ከእንግዲህ በየዕለቱ መረጃ ስለምናደርሳችሁ አዲሱን ቻናላችን በማስተዋወቅ ጎርጎራ ቲቪ ተጽዕኖ ፈጣሪ ሚዲያ ሁኖ እንዲቀጥል የበኩላችሁን ጥረት እንደምታደርጉ ስለምናምን አሁኑኑ ሰብስክራይብ የሚለውን በተን እንድትጫኑ ልናስታውሳችሁ ወደር የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ዜና ጎርጎራ የተሰኘው የዕለት ፕሮግራማችን ከአፍታ ቆይታ በኋላ ይቀርባል። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉን በአክብሮ ጋበዝ። ጎርጎራ ቲቪ ከእውነት ጋር። አሁን ዘርዘር ዜናዎችን የምናቀርብበት ሰዓት ላይ እንገኛለን። በዚህ መሰረት ቀዳሚ ወዳደረግነው ዜና ስናልፍ የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር ሶስተኛ ራያ ሻለቃ ቃኝ ራያ ቆቦ ዞብል ተሮበር ላይ ታላቅ ጀብዱ ፈጸመ። በአፋባ ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር ሶስተኛ ራያ ሻለቃ ቃኝ ራያ ቆቦል ዞብር ልዩ ስሙ ተሮበር ላይስ የፋሽስቱ አገዛዝ ፋን ጠባቂ ሰራዊት ኬላ አድርጎ ህዝብን እያስተቃየ ያለበት ቦታ ላይ በዛሬ ሁለት ንጋት ደፈጣ በመያዝ ከ20 በላይ ሙትና ቁስለኛ በማድረግ ታላቅ ጀብድ በመፈጸም ድል ተጎናጽፈዋል። ጠላት ለበርካታ ጊዜ ስንቅና ንብረት እንዳይደርሰው በማድረግ አስጨንቀውት ያለውን ኃይል አመቺ ጊዜ በመፈለግ በደፈጣሙትና ቁስለኛ በማድረግ እንዲሰላችና እንዲማረር ብሎም በቀላሉ በውጊያና ያለ ውጊያ እንዲፈርስና እጅ እንዲሰጥ እንዲሁም እየኮበለለ ፋኖ እንዲቀላቀል እያደረጉት ይገኛሉ ሲል የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቀጠና ህዝብ ግንኙነት መምሪያ አስታውቋል። በተያያዘ ዜና በዚሁ በወሎ ግንባር በዋግ ምራምድ ወርቅ ቀጠና በተደረገ ውጊያ ሻምበል መሪውን ጨምሮ ከአራት በላይ የአገዛዙ ወታደሮች ሲገደሉ ሁለት የሚሊሻ ባላት ተማርከዋል። የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤት አማራ በላስታ ሳምኖ ኮር ስር አዲስ የተቋቋመው ዋግሹም አድማሱ ብርጌድ ፋኖችና በብልጽግና መራሹ መከላከያና ሚሊሻ መካከል በተደረገ አውደ ውጊያ በጥላት ሰራዊት ላይ ከባድ ሰብአዊና ቆሳዊ ኪሳራ አድርሷል። በላስታ ጄኔራል አሳምነው ጽጌ ኮርሰር የሚገኘው በዋግኸምራ ዞን ዳህናም ደወርቅ ቀጠና የሚንቀሳቀሰው ዋክሹም አድማሱ ብርጌድ ሻለቃ አንድ አስፋው ሻለቃ ከሰብሃ አርቢት ቅድስት ማርያም በመንቀሳቀስ አርቢት 3 ቀበሌ ልዩ ስሟ ሚንሸዋ ውስጥ ዛሬ ከንጋቱ 11 ሰዓት ጀምሮ ደፈጣ በመያዝ በአገዛዙ ሚሊሻ ላይ ጥቃት በመፈጸም ስለኛ ሁኔታ ታቀፈ ሲሆን ሁለት ሚሊሻ ሁለት ሲመኖ ክላሽ 10 ቦምብ 150 ተተኳሽ ነው ሁለት የወገብ ትጥቅ መማረኩና በሌላ አቅጣጫ በዚህ ብርጌድ ሻለቃ ሁለት ቢትወደድ ሻለቃ በማቀጠና ከሰላም ሬስ ከዱራ በመቆጣጠር ዛሬ ዱራ ከተማ ላይ ጥቃት በመፈጸም በአገዛዙ ሰራዊት ላይ ድል በመቀዳጀት ሻምበል መሪውን ጨምሮ አራት አስክሬንን አስታቅፈው ከስድስት ኩንታል በላይ ሬሽን ማርከው ወደ ቀጠናቸው ተመልሰዋል። በሌላ ዜና ግዳን ላስታ ቀጠና የብልጽግና መራሹ ኃይል በስጋት በእውር ድንብሩ ከባድ መሳሪያ በመተኮስ ንጹሐንን መጨፍጨፉን ዛሬም ቀጥሎበታል ተብሏል። ትላንት ከግዳን ወረዳ ሙጃ ማርያም ላይ ፋኖች መጡብኝ በሚል ዙ 23 ደጋግሞ በመተኮስ ርቃች ሜዳ ከምትባል ቦታ የከባድ መሳሪያ ረር አርፎ አቶ አዲሴ መለሰ የተባለን የአራት ቤተሰብ አስተዳዳሪ ግለሰብ እርሻው ላይ ምስር እየነቀለ ባለበት በከባድ ሁኔታ የቆሰለ፣ ሌሎች ሶስት ግለሰቦችም በከባድ መሳሪያው ፍንጣሪ የተጎዱ ሲሆን አንድ አህያና ሶስት በጎችንም ገሏል ሲል የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤተ አማራ ላስታ ሳምኖ ኮር ህዝብ ግንኙነት ኃላፊ ፋኖ መምህር ቢሆን ቢያብን አስታውቋል። ወደ ጎጃም ስናቀና የአማራ ፋኖ ብሔራዊ ኃይል በጎጃም አንደኛ ክፍለ ጦር ባህርዳር ብርጌድ የህዝብ ግንኙነት መምሪያ በብርጌዱ ስር ከሚገኙ ሻለቃዎች ውስጥ አንዷ ከሆነችው ጭስ አባይ ሻለቃ ጋር ውይይት አድርጓል። የብርጌዱ የህዝብ ግንኙነት መምሪያ ከሚሰራቸው ህዝብን መድረክ ፈጥሮ ግንዛቤ ከማስጨበጥና ወቅታዊ የትግላችን ደረጃና እድገት ከማስረዳትና እለት በለት የሚሰሩ የብርጌዱ አውደውያና ማኅበራዊ ማህበራዊ ክስተት እንዲሁም ቀጠናዊና ድርጅታዊ ፖለቲካዊ ሁነቶችን ለማኅበራዊ ሚዲያና ሜንስትሪም ሚዲያዎች ከማጋራት በዘለለ የሻለቃ አመራሮችና አባላቱን የግንዛቤ ማስጨበጥና የክህሎት እድገት ስልጠና በመስጠት የትግሉን እድገት ከፍ ማድረግ የሚታይ የሚዳሰስ፣ የሚነበብ ስራ ህዝብ ግንኙነት መምሪያው እየሰራ ይገኛል ተብሏል። የብርጌዱ ህዝብ ግንኙነት መምሪያ ከዚህ በፊት በነበልባል ሻለቃ፣ በበላይ ዘለቀ ሻለቃ፣ በጊዮን ሻለቃና በደጉ በላይ ሻለቃ ውይይት ማድረጉ ይታወሳል። ዛሬ ደግሞ ጢስ አባይ ሻለቃ ጋር የትግሉ መነሻ ምክንያት፣ ሂደቱ፣ የትግሉ ደጋፊ ማህበረሰባችንና የታጋዩ ግንኙነት፣ የማህበረሰብ አያያዝና ፍትህ አሰጣጥ፣ የትግል ጽናትና ጤናማ ጓዳዊ ግንኙነት፣ የትግሉ መጨረሻ ግብና ውጤት አስመልክቶ በአምስት ወሳኝ ነጥቦች በህዝብ ግንኙነት ክፍሉ ሰፊ ገለጻና ማብራሪያ ተሰጥቶ መጠነ ሰፊና ጥልቅ ውይይትም ተደርጓል ሲል የአማራ ፋኖ ብሔራዊ ኃይል በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ ህዝብ ግንኙነት መምሪያ ኃላፊ ፋኖ መሳፍንት መንግስቱ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ዛሬ በወንበርማ ግንባር ወንበርማ ብርጌድ እና ሻለቃ ሀብታሙ የሚመራው የወለጋ ቢዛሞ እዝ ከአፋባ በጎጃም ስድስተኛ ክፍለ ጦር ቀስተ ደመና ብርጌድ ጋር በመሆን ጠላትን ሲወቃ ውሏል። በዚህ ውጊያ 30 የአብይ አሽከሮች ተሸኙ ሲሆን ከአስር በላይ ቆስለው ብራፈር ጤና ጣቢያ ሲገቡ ከባድ ቁስለኞች ወደ ሸንድ ተልከዋል። ጥላት ሬሳችንን ስንቀብር ለምን አየህን በሚል ይታይህ አለሙ የተባለ የ65 ዓመት ጎልማሳን በስራ ላይ እያለ ገድለውም ፈርጥጠዋል። በዚሁ በጎጃም ግንባር የብርሃኑ ጁላ ወታደር መጠጥ ቤት ላይ ተማረከ የብርሃኑ ጁላ ወታደር አረቂ ቤት እንደገባ በፋኖ ተማርኳል አፋባሃ ጎጃም ቀጠና አንደኛ ክፍለ ጦር ኮሎኔል ታደሰ ሙልነ ብርጌድ አምስተኛ ሻለቃ አበረ ይማም ሻለቃ ከተማ ውስጥ ሰርጋ በመግባት አንድ አጥቦ ኃይል ለብሴ ሚሊሻን ቁጥጥር ስር መዋል ችላለች ሲል የኮሎኔል ታደሰ ሙልነ ብርጌድ ሕዝብ ግንኙነት ኃላፊ ፋኖ ሄኖ ካሸብር አስታውቋል። መጠጥ ቤት ገብቶ ሲንዘላዘል በንስሮቹ መረብ ላይ የወደቀን አንድ የብርሃኑ ጁላ ወታደርም ከነጥጥቁ ጀግኖቹ አንገቱን አንቀው አውጥተውታል። ለጠላት መረጃ በመሆን እብድ እየመሰለ ሲሰልልና ለጠላት መረጃ ሲያቀብልን የነበረን ግለሰብ መረጃ በማፈንፈን በቁጥጥር ስር መዋል ሲቻል፣ ከዚህ በተጨማሪም አንድ የሻለቃ አጃቢ የነበረ የቤንሻንጉል ክልል ተወላጅን ስቦ ማስከደድ ተችሏል። ቀኝ ጌታ ይፍታሔ ንጉሴ የስድስተኛ ክፍለ ጦር ኢንጂነር ክበር ተመስገን ብርጌድ ወርቄ መስክ ላይ ደፈጣ በመጣል ጥላትን ረፍረፈውታል። በዚህም ከሁለት ክላሽ በላይ መማረክ ተችሏል። በተመሳሳይ በትናንትናው ዕለት ስናና ባጃሜ ብርጌድ ጥላትን በደፈጣ መምታት ችሏል። ጎጃም ውስጥ የጅማ ተወላጅ የሆኑ የሰራዊቱ ዙፋን ጠባቂ የመከላከያ አባላት የበላይ ዘለቀ ብርጌድን ተቀላቅለዋል። ጄኔራል ተፈራ ማሞ ለጥላት እጅ ሰጠ የሚል ያሰት ዜናን ተከትሎ ውዝግብ ስለተነሳ ኃላፊነት በማይሰማቸው አካላት የማኅበራዊ ሚዲያ ዘመቻ ተከፍቶ የሚወራው አሉባልታ ሰረተ ቢስ ነው ተባለ። በጀኔራል ተፈራ ማሞ ላይ የሚሰራጨው አልቧልታ ምንጩ የአማራ ጠል ኃይሎችና ለህዝብ ውግንና የሌላቸው የማህበራዊ ሚዲያ ዘማቾች የረከሰ ተግባር ነው ያሉት አካላት አማራነት ለጥሬ ስልጣንና ለቡድን ፍላጎት ማስፈጻሚያ የሚፈልጉ ኃይሎች በተደጋጋሚ በጀኔራል ተፈራ ማሞ ላይ ያልተገባ ስም ማጥፋት ሲያደርጉ ታዝበናል ሲሉ አስተያየት ሰጥተዋል። ስለሆነም ኃላፊነት የማይሰማቸው የማህበራዊ ሚዲያ ዘማቾችና የብልጽግና እጅ አስታጣቢዎች ዛሬም ተጨማሪ ክስና የሀሰት የሐሰት ፕሮፓጋንዳቸውን እየነዙ ይገኛሉ። የአማራ ህዝብ ትግል የበርካታ ኃይሎች ፍላጎት ጣልቃ ገብነት ያለው በመሆኑ በዓላማውና በህዝብ ውግንና በመቆም የጦር ጠበብት ላይ ተደጋጋሚ ጩኸቶች ሰማን እንገኛለን። እውነታው ግን የሚሰራጩት ፍሬቢስ ክስቶች እና ፍርጃዎች ታማኝነት ይኖራቸዋል ሳይሆን ሆን ተብሎ ፖለቲካዊ አሻጥር በመስራት በህዝብና በሚመራው ሰራዊት ላይ ጥርጣሬን ለመፍጠር ነው። እርግጥ ተቀባይነት የሌለው ድርጊት ነው። በአማራ ህዝብ ትግል ለዘመናት ዋጋ የከፈሉትን አለማክበር፣ በቀደምቶቻችን ላይ የሚደረገው ክስ እና ፍርጃ በፍጹም ተቀባይነት የለውም። ለጫካው ስልጣንና ለድርጅታዊ አመራር ግንባታ እንዲሁም የጄኔራል ተፈራ ማሞ በህልውና ትግሉ ላይ እያደረጉት ያለውን አስተዋጽኦ በቀናነት የማይመለከቱ ሁሉ አደብ እንዲገዙ እንመክራለን። እጅ መስጠትና ፍርሃትን ልማዳቸውና መገለጫቸው ያደረጉ ሁሉ ስለ ጄኔራል ተፈራ ማሞ ይዘውት የተነሱት አዲስ ትርክት በፍጹም እርባና ቢስ የጥላት እኩይ ሴራ በመሆኑ የህልውና ትግሉ በመንጋና በጮት ለመምራት የሚንገበገቡ የጮበርዴ የጨረበሌ ደጋፊዎች የሐሰት ክስ እየተለመደ መጥቷል። አጀንዳው የጥላት እንደሆነም እናምናለን። ታጋይን ባልተገባ መንገድ እየከሰሱ ነፃ እናወጣለን የሚሉ አካላት ጭምር ሊያፍሩበት ይገባል። ጄኔራል ተፈራ ማሙ ዛሬም እንደ ትናንቱ በተግባር ሥራ ላይ ነው። ስብዕና ገደላና የፍርጃ አጀንዳዎች አገልግሎታቸው ለጥላትና ለብልጽግና እጅ አስታጣቢዎች እንጂ ለአማራ የህልውና ትግል የሚበጃ አይደለም ለብልጽግናና ለእጅ አስታጣቢዎቹ የምንሰጠው የጥይት አረር እንጂ የማህበራዊ ሚዲያ ዘማቾችን ፍላጎት አይደለም። በፍጹም የማይሳካላችሁ ቅጥፈት በተሞላበት እና በከሃዲዎች ሴራ የህዝብን ትግል አሳልፈን አንሰጥም ነው ያሉት አስተያየት ሰጪዎች። በሌላ ዜና ትላንት ሰከላ ወረዳ ውስጥ ተጋኗ በተባለ ስፍራ ላይ ድንች እየኮተኮተች ሳለች የአገዛዙ ወታደሮች በጥይት አንድ እናትን ማቁሰላቸው ተገለጸ። ይህ አሳዛኝ ምስል የዕለቱ መነጋገር አጀንዳ ሁኗል። የተከበራችሁና የተወደዳችሁ የጎርጎራ ቲቪ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎች የእስካሁኖቹ ነበሩ። በቀጣይ የጎርጎራ ዜና ፕሮግራም መልሰን እስከምንገናኝ ጤና ይስጥልን።